ሰላም ሰላም፣ እንዴት ናችሁ? ሚኪ ነኝ፣ ከሚኪ ታቦር እንግዲህ እንዴት ናችሁ? ሁሉ ሰላም፣ ሁሉ ሸጋ ያልኩኝ አጠቃላይ እንግዲህ ዛሬ አጠቃላይ የ2025 ለ2026 ኢንትሪ በዚህ ወቅት ወይም በዚህ ሰዓት ለሚጀምረው ለዲቪ አሞላል የሚያስፈልጉና ትክክለኛ አሞላል መስፈርቶችን በማስመልከት አብረን የምናየሆናል እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። እንግዲህ እንደምታወቀው የዘንድሮ የዲቪ ፎርም አሞላል ከጊዜው ለየት ያለው የፎርሙ ጉዳይ አይደለም። በዋናነት እንግዲህ በርካቶችን ሲያስጠይቅ የነበረው የአከፋፈል ስርዓት ነው። እንደምታወቀው ዲቪ እንግዲህ የሚጠይቀው ክራቴሪያ አብዛኛውን ጊዜ ፎርም ነበረ። ፎርሙ በጣም ከዚህ በፊት እንግዲህ ከጊዜ ወደ ጊዜ ይለያያል። ክራቴሪያቸው ወይም መስፈርታቸው ከዚህ በፊት ፓስፖርት አልነበረም፣ ፓስፖርት ከኋላ አመጡ። እንደገና ደግሞ ያን የፓስፖርት ክራቴሪያ ወይም የፓስፖርት ክራቴሪያ አንስቶ ዳይሬክት አሞላል ማድረግ እንደሚቻል ነበር። አሁን ግን ዘንድሮ እየተሰማው ምንድን ነው እንግዲህ የዲቪ አሞላልን በማስመልከት በዋናነት የሚጠይቁት መስፈርቶች በዘንድሮው ፓስፖርት ሳይሆን ፓስፖርት ግዴታ አይደለም። ፓስፖርት ያላችሁ ብትሞሉም ችግር የለውም። ግን በዋናነት ዲቪ ላይ ችግር የሚፈጠረው ከምንም በላይ የአያታችሁን፣ የአባታችሁን የራሳችሁን ስም ስፔሊንግ ምንም መሳሳት የለባችሁም። በትክክል መሙላት ይጠበቅባችኋል። ኋላ ማስተካከሉ በጣም ከባድና ፈተና ነው። ምናልባት የዲቪ እድል ከደረሰ ማለትም ነው። ዘንድሮ አብዛኛው የአፍሪካ ሀገራትና ዓለም ላይ ያሉት የተለያዩ ክፍሎች በትራምፕ አስተዳደር ዙሪያ አይገቡም፣ ዲቪ የወጣላቸውም እየሄዱ አይደሉም በማለትም በርካቶቹ ድስኩራቸውን ሲያወሩ ነበረ። ያ ውሸት ነው፣ የሚቀር አይደለም። ዲቪ የወጣለት ሰው የማይሄድበት ምንም ምክንያት የለም። የዘንድሮን ዲቪ ደግሞ የሚያስለየው ክፍያ አለው። ይህ ክፍያ በርካቶቹ ቢያዝኑበትም ይህ ክፍያ ምናልባት ለዘንድሮ ለብዙ ኢትዮጵያኖች ኦፖርቱኒቲ ይዞ ልመጣ ይችላል። ምክንያቱም ከፍሎ አፕላይ ለሚያደርጉት የተለያዩ በአለም ላይ በብዙ ሚሊዮኖች የሚቆጠሩት ናቸው። ከዛ ውስጥ ወደ ሀምሳ ምናምን ሺህ ሰው ነው የሚመረጠው። ለዛም ደግሞ ክፍያ ስለሌለ ሁሉም ነበረ አፕላይ የሚያደርገው። ዘንድሮ ግን ትንሽ ጠበቅ ስለምል እድሉ ምናልባት የመውጣት እድሉ ሊሰፋ ይችላል የሚል ሬሾ ወይም አዋቂዎች መላምት እያስቀምጡ እንደሚገኙ ጭምርም ነው። የዘንድሮ ዲቪን በማስመልከት እንግዲህ በዋናነት የሚያስፈልጉት መስፈርቶች ያው አንድ ሰው ብቁ መሆን አለበት፣ ኢሊጅብል ዲቪ አፕላይ ለማድረግ ማለትም ነው። እንደምታወቀው እንዳልኳችው ሙሉ የትምህርት ፋይል ላይ ያለውን ተመሳሳይ ፓስፖርት ላይ ያለውን ነው። የልደት ቀን መሳሳት የለበትም። ይህ ወሳኝ ነው። ልደት ቀን በተለይ ከፓስፖርት ጋር መመሳሰል አለበት ዲቪ ፎርም ስትሞሉ። ሌላው የሚጠየቀው እንግዲህ እንደሚታወቀው የትምህርት ደረጃ ነው። ትምህርት ደረጃን ስትሞሉ በአግባቡ በትክክል የጨረሳችሁት የት ዩኒቨርሲቲ እንደሆነ እሱንም ስፔሊንጉን ሳትሳሳቱ ስፔሊንጉን ማስገባት ይኖርባችኋል። ሌላኛው እንግዲህ ከበፊቱ ለየት የሚያደርገው በዋናነት ዲቪ የዘንድሮ በጣም ለየት የሚያደርገው በርካቶችንም ያሳዘነው ያስደነገጠም ክስተት የሆነው ክፍያ ጠይቋል። ኦንላይን ክፍያ ወደ አንድ ዶላር ወይም በአሁኑ ሰዓት እንግዲህ በባንክ ወደ መቶ አርባ ሁለት ብር ወይም በጥቁር ወደ መቶ ሰባ አካባቢ የሚመነዘረው የአሜሪካን ዶላር ለክፍያ የአሜሪካ መንግስት ፈልጓል ለዚሁ ለ ፎርሙን አፕላይ ለማድረግ ማለት ነው። ይህ ክፍያ እንዴት ነው የሚከፈለው? ብዙዎቹ ጥያቄ ሲያነሱ ነበረ። አንዳንዶቹ በባይናንስ ሲላሉ፣ አንዳንዶቹ ደግሞ በባይ ቢት ይቻላል ብሎም ግን አይቻልም እንደምታወቀው የሚቻልም አይመስልም በርካቶቹ ሀሳባቸውን እያስቀመጡ ያሉት ምክንያቱም የአሜሪካ መንግስት በዋናነት እውቅና የሰጠው ፔይፓል፣ ክሬዲት ካርድ ወይም ማስተር ካርድ ነው። እነዚህ ካርዶች ሊኖርባችሁ አይገባል። ይህ ደግሞ ካልኖራችሁም ችግር የለውም። በጣም ፍቱንና ቀላል መላ ከዚህ በፊት ዩሮፕ ቪዛ ፎርም ላይ ስሞላ የነበረኝን ኤክስፒሪያንስ፣ ካለኝ ኤክስፒሪያንስ አንጻር በጣም ለየት የሚያደርገው ዘመድ ወይም ውጭ ሀገር ዘመድ ያላችሁ ካልሆነ ደግሞም ኢትዮጵያ ላይ ሆናችሁ ማስተር ካርድ ማውጣት እንደምትችሉ ከዚህ በፊት በተለያዩ ዩቲዩብ ላይም ቲቶሪያል ሲሰጥም ነበረ። እንደምቻል ነው። ማስተር ካርድ ታውጡና ወይም ለሶስት ለአራት አዋታችሁ ኢትዮጵያኖች ምትሞሉት ማስተር ካርድ አዋታችሁ ከከፈታችሁ በኋላ ፎርሙን ስትሞሉ እንግዲህ ማስተር ካርድ ላይ እንግዲህ በጥቁር ወይም አንዳንዶቹ በኖርማል ብር የሚሞላላችሁ ወይም ዘመድ አሜሪካ ካላቸው ወይም የተለያዩ የአውሮፓ ሀገራት ከኢትዮጵያ ውጭ ያላቸው እንደገናም ደግሞም ሌላኛው ፍቱን መላ ወደ ዱባይ ለጉብኝት የሚጓዙት ኢትዮጵያኖች አሉ። ኢንተርናሽናል ኤቲኤም ካርድ ይዘው ስለሚሄዱ በእነሱ አማካኝነት አስጠይቃችሁ ካርዱን ያው ካርዱ ላይ እንግዲህ ስልክ ቁጥር ጋር መያያዝ አለበት። ምክንያቱም ከማስተር ካርድ ጀርባ ያሉት ኮዶች ወይም ከኤቲኤም ካርድ እንደሚታወቀው ያው የኤቲኤም ካርድ አይነት ሆኖ ኢንተርናሽናል ኮድ ስለሆነ ነው። ከጀርባው ቁጥር አለው፣ ስልክ ቁጥር ጋ ነው። ሲከፈትም አንድ ላይ ነው። ከዛም መጀመሪያ ፎርሙን ስትሞሉት ጓደኛችሁ ከሆነ በእናት ከጀርባ ያለውን ካርድ ቁጥር ፎርሙን ላይ ያክልኝ። ሴኩራይዝድ ስለሆነ ያው ለማንም አይነገርም። ማስተር ካርድ ላይ በጣም ሰኪሪቲ ይጠይቃል። ያን ኮድ ካስገባ በኋላ ይቆረጥ የሚል ደብዳቤ ይልካል ማለት ነው። ስልክ ቁጥር ላይ እሱ ጋ ዲጂት ጭምር ማለትም ነው። አንድ ዶላር ሊቆረጥ ስለሆነ ምን ትላለ የሚለውን ነገር ኮንፊርም አድርግ ብለው ኮዱን ለእሱ ቬሪፊኬሽን ይልክለታል። ያን ኮድ ለእናንተ ፎርሞን እንግዲህ ሞልታችሁ ሲጨርሱ ነው ይህን የሚጠይቀው ማለት ነው። የመጨረሻ ስቴፕ አካባቢ ላይ ነው። ከዛ ያን ኮድ መልሳችሁ ታስገባላችሁ። ያ ስልክ ቁጥር ላይ የገባውን ኮድ ማለት ነው። ያ ኮድ ከገባ በኋላ አንድ ዶላር የአፕሊኬሽን ያለሞላ ሰው ይቆርጣል ማለት ነው። ከዛ በስተመጨረሻ ኮንፍርሜሽን ይልካል ማለት ነው። የአሜሪካ መንግስት እንግዲህ ኮንፍርሜሽን ሲስተሙ ይልካል ዲቪ እንደቆረጣችሁ ኮንፍርሜሽን ነንበሩን ገብታችሁ እንደተለመደው ዳውንሎድ ወይም ፕሪንት ማድረግ ትችላላችሁ ማለትም ነው። እንደምታወቀው የዲቪ ሳይዝ ፎቶ እንዳይረሳ በጣም ቀላል እና የሚያሳስብ ሳይሆን በጣም የሚያጨናንቅ ሳይሆን እንግዲህ በዋናነት ማድረግ ያለባችሁ ማስተር ካርድ ኢትዮጵያ ሆናችሁ ከቻላችሁ ሶስት ሆናችሁ ማውጣት ወይም ብቻ ማውጣትም ይቻላል። ግን ወጪ እንዳይሆንባችሁ ለዚህ ዲቪ ብላችሁ ደግሞ ወደ ሁለት መቶና መቶ ዶላር ከምታወጡ ለሶስት ሆናችሁ ወይም ለአራት ለአስርም መሆን ትችላላችሁ። በመቶ ዶላር አንድ ማስተር ካርድ ብታወጡ ይመከራል ማለትም ምክንያቱም ለምን ወጪ ውስጥ ትገባላችሁ ማስተር ካርድ የሆነ ሰዓት ላይ በራሱ ጊዜ አገልግሎትም ሊያቆም ስለምችል በጣም ሬስኪ ስለሆነ እዚሁ ለአስር ሆናችሁ ምናልባት ወይም ጓደኛሞች ተሰብስባችሁ በማስተርድ ካርድ ከዛ በኋላ ለዘጠና ሰው ሊከፍል ይችላል። በጣም ብዙ ነው። አንዳንድ አንዳንድ ዶላር ማለት በጣም ትንሽ ብርናት ክፍያው ኢትዮጵያኖችን ያይከብዳቸው ግን ዋናው የሚከብደው አከፋፈሉ ሲስተም በኢትዮጵያ ላይ ስላልተፈቀደ ነው። ኢትዮጵያ ላይ ደግሞ ያልተፈቀደለት ዋነኛው ምክንያት ዲጂታል ወይም ኢትዮጵያ የዶላር እጥረት ከፍተኛ ስላለባት፣ መንግሥት ደግሞ በአሁኑ ሰዓት እንደምታውቀው ከፍተኛ የዶላር ችግር አለ ማለትም ነው በሀገሪቷ ላይ። ስለዚህ አይፈቀድም ማለትም ነው በመንግስት ደረጃ ለማስፈቀድም በጣም ከባድ ነው። ስለዚህ የማይታሰብ ስለሆነ በዚሁ ፍትሁን መላ እንዳልኳችሁ ወይ ዘመድ ካላችሁ ውጭ ሰየው የተለያዩ ሀገራት ያሉት ኢትዮጵያኖች ካላችሁ ይተባበሯችሁ፣ ካልሆነ ደግሞ እዚሁ በቲም አወጣችሁ መሙላት እንደምትችሉ ጨምረም ነው። አጠቃላይ እንግዲህ ፎርሙን ስትሞሉ ስታስገቡ በጥንቃቄ ነው። የዘንድሮ የዲቪ ጊዜያት ፎርም ዴድላይን አንድ ወር ጊዜያት ብቻ እንደሆኑ ጨምረም ነው የወጡት መረጃዎችን ጠቃሚ የሆኑ ሙሉ መረጃን በማስመልከት ትክክለኛ አሞላልን በማስመልከት እንግዲህ ለአሞላሉ የሚያስፈልጉት ዲቪ ሳይዝ ፎቶን መነሳት አለባችሁ፣ በከፍተኛ ጥራት። ከዛ በኋላ በዲቪ ሳይዝ ማድረግ አለባችሁ። ከዛ በኋላ ሲስተሙ መቀበሉ ማረጋገጥ አለባችሁ። ፎርሙን በአግባቡ መመላት አለባችሁ። ሰርኔም የሚለው ላይ የአያት ስም ነው። ፈርስት ኔም የራሳችሁ ስም ነው። ሚድል ኔም ወይም ፋዘርት ኔም ነው ወይም ማለት ያው ያባታችሁ ስም ማለት ነው፣ ሚድል ኔም። አጠቃላይ እንግዲህ ይህ ነው አሞላሉን በማስመልከት በጣም ቀላል ነው፣ እንደ በፊቱ ነው። ግን የዘንድሮ ለየት የሚያደርገው ነገር ቢኖር ክፍያ ዙሪያ ነው። ክፍያንም በማስመልከት ይጠቅማቸዋል ያልኩትን መረጃ ነው ያስቀመጥኩላችሁ። አጠቃላይ እንግዲህ የዘንድሮ ዲቪ ምናልባት በርካታ ቁጥር ያላቸው ለሞሉት የመውጣት እድሉ ሰፊ ስለሆነ ይህን እድሉን ተጠቀሙበት ብዬ እነ ወንድም እመክራቸዋለሁ። ስለዚህ አዲስ ስለሆነ ይህ ሲስተም በስተ መጨረሻ ደግሞ ዲቪ ከወጣላችሁ በኋላ የታወቀ ነው አፕሊኬሽን ፊ ወደ ሁለት መቶ አካባቢ ወደ ሰላሳ ሺ በእኛ ወደ አርባም ሊሆን ይችላል ክፍያ አለ። ይህ ግዴታ ነው ከወጣ በኋላ ማለትም ነው እሱማ፣ ከወጣ በኋላ መቶ ሺህ ይከፈላል በማለትም አንዳንዶቹ ሀሳባቸውንም እያስቀመጡ እንደሚገኙ ጭምረም ነው መጀመሪያ ይውጣ በማለትም ነው እንግዲህ ፎርሙላ አንድ ዶላር ይግድ ይላል በእኛ ወደ መቶ ሰፋ ብር አካባቢ ማለት ነው።

ከዛ በኋላ ደግሞ ከወጣ በኋላ ወደ ሰላሳ እስከ አርባ ሺህ ብር ማዘጋጀት ደግሞ ግዴታ እንደሚሆን ጀምረም ነው። እንግዲህ የአሜሪካ መንግስት የደነገገው አጠቃላይ እንግዲህ የዘንድሮን ዲቪ ህግን በማስመልከት መስፈርቱን በማስመልከት ምንድን ነው አሞላሉ፣ እንዴት ነው በሚል ዙሪያ ከበፊቱ የተለየ አይደለም። በስተመጨረሻ ክፍያ ሲስተም ላይ ነው። ክፍያ ሳትከፍሉ ኮንፍርሜሽን እንደማይሰጥ ጀምረም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣሁት። ሲስተም ኤሌክትሮኒክ ሲስተም ስለሆነ ዳይቨርሲቲ ቪዛ አፕሊኬሽን ሀያ ሀያ አምስት ሆኖ ሀያ ሀያ ስድስት ኤንትሪ ላይ እንግዲህ ለአንድ ወር ጊዜ ነው ፎርሞ የሚቆየው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ፣ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ እንግዲህ በፍጹም ላይክ፣ ሼር ና ኮመንት በማድረግ ላልሰሙት እንድዳድረስ ማድረግ እንዳይረሱ። ለሳታት ያሉኝ መረጃዎች ይመስላሉ። በወቅታዊ ና ነጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።